በኦርቶዶክስ እና በፕሮቴስታንት ብቻ ሳይሆን በኦሪየንታል ኦርቶዶክስ ውስጥም የቁጥር ልዩነት አለ። እኛ ሀገር ያሉ ግን አንዳንድ መጽሐፍት አሉ። እዛ ላይ ቤተክርስቲያናችን ኦፊሺያሊ ኦፊሺያሊ እንዲህ ነው እንዲያ ነው ብላ ሰላል አስቀምጠች ምናምን፣ በቤተክርስቲያን አለመግባባት ያለባቸውን መርጠን የተግባቡበትን ለመቀበል እኛ ማ ሰማንያ አሐዱ ሲባል የትኞቹን የትኞቹን መጽሐፍት እንደሚያካትት ራሱ ኦፊሺያሊ አልተነገረም። አንዳንድ መጽሐፍት ላይ ማለት አንዳንድ መጽሐፍት ላይ ቤተክርስቲያን ኦፊሻሊ ማለት በሲኖዶስ ደረጃ ሊነገሩ የሚገባቸው ነገሮች አሉ። ስለዚ ከዛ አንጻር እነዚህ ገና ሊነገርባቸው የሚገቡ መጽሐፍትን እንዳሉ የሆኑና ከሰማንያ አንድ የሚጨምሩ አይደሉም ወይም ደግሞ የሚቀንሱ አይደሉም። ይዘታቸውም እንደገና ደግሞ ቁጥራቸውም ተሰፍሮ ተቆጥሮ ይታወቃሉ ማለት ነው። ስለዚህ ሰማንያ አንድ የሚባሉበትም ትልቁ ምክንያት ያ ነው። እነዚህ ተሰፍረው ተቆጥረው የታወቁ ናቸው በተለይ በሶስተኛው መጨመርም መቀነስም አትችልም። 81 መጽሐፍት ናቸው 80 ናቸው። ተቀብሎ ያን ፀንቶ ይዞ ይሄዳል። እንግዲህ ፍትሐ ነገሥት 81 መጽሐፍት አሉ ብሎ ያስቀምጣል። ነገር ግን ሲዘረዝራቸው 81 አይሞሉ። ፍትሐ ነገሥት አንቀጽ ሁለትም ገጽ 23 ላይ ማንበብ ትችላላችሁ 46 የብሉይ 27 የአዲስ ኪዳን ነው የሚያስቀምጠው። በአጠቃላይ 73 ማለት ነው። ስለዚህ የካቶሊክን እምነት ሊያራምድ የሚችል አይነት ቀኖና ነው ያስቀመጠው ፍትሐ ነገሥት ላይ